በአማራ ክልል ከነገ ጀምሮ ለሚካሄደው የአጀንዳ ማሰባሰብ የምክክር መድረክ ዝግጅት መጠናቀቁን የሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ በዛሬ ዕለት በሰጠው መግለጫም በክልሉ በአጀንዳ ማሰባሰብ የምክክር ምዕራፍ ከ267 ወረዳዎች 10 የህብረተሰብ ክፍሎችን ይወከሉ ከ4500 በላይ ሰዎች ይሳተፋሉ ብሏል። መርሃ ግብሩ የክልሉ ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው የሚገቡ አጀንዳዎችን የሚለዩበት ወሳኝ ምዕራፍ በመሆኑ ባለድርሻ አካላት ንቁ ተሳትፎ እንዲያደርጉም ጥሪ ቀርቧል። በስፍራው መግለጫውን የተከታተለው ባልደረባችን አንዱ አለም ተስፋዬ በቀጥታ መስመራችን ላይ አግኝተነዋል። አንዱ አለም እንደምን አለህ? በመግለጫው ላይ የተለየ የተዳሰሱ ነጥቦች እንደምን ያሉ ናቸው? ዝግጅት ውስጥ የቅድመ ዝግጅት ስራዎቹ ምን ይመስላሉ? የሚሉ መረጃዎችን ልታጋራን አመሰግናለሁ በረከት። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ሶስት አመታት በአስር ክልሎችና ሁለት ከተማ መስተዳድሮች የአጀንዳ ማሰባሰብ የምክክር ሂደቶችን ሲያከናውን ቆይቷል። አሁን ደግሞ በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ከነተምረት ያካሂዳል። እንግዲህ በዚህ የምክክር ተከሰ የምክክር ምዕራፍ ላይ ከ267 ወረዳዎች ከ10 የህብረተሰብ ክፍሎች የተወከሉ ከ4500 በላይ ወኪሎች እንደሚሳተፉ የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፉን የሚያስተባብሩት ኮሚሽነሮች መላኩ ወልደማርያምና ኮሚሽነር ዮናስ አዳዬ በዛሬው ዕለት ከደቂቃዎች በፊት በሰጡት መግለጫ አስታውቋል። እንግዲህ በዚህ የአጀንዳ ማሰባሰብ የምክክር ምዕራፍም አምስቱ ባለድርሻ አካላትም የሚሳተፉ ይሆናል። እንደሚታወቀው እንግዲህ የህብረተሰብ ክፍሎች መንግስት ተወካዮች፣ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦችና የማህበራት ተወካዮች እነዚህ አምስቱም በዚህ የአጀንዳ ማሰባሰብ የምክክር ምዕራፍ ላይ የሚሳተፉ ይሆናል። እንግዲህ በመጀመሪያዎቹ አራት ቀናት በሚሆ በሚኖረው ሂደት ማለት ነው፣ እነዚህ የህብረተሰብ ተወካዮች የአጀንዳ ሀሳቦችን በመለየት እነሱ ላይ ይወያያሉ። ቀጣይም የአጀንዳ ዋና ዋና አጀንዳዎችን ክልላዊና ሀገራዊ አጀንዳዎችን ያጠናቅራሉ ማለት ነው። ከዛ አስከትሎ በሚኖረው ጊዜ ደግሞ የአምስቱ የባለድርሻ አካላት በክልላዊና አጠቃላይ የሀገራዊ አጀንዳዎችን አስመልክቶ ውይይት ካደረጉ በኋላ አጀንዳዎችን የሚያጠናቅሩ ነው የሚሆነው። እንግዲህ በዛሬው እለት የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወለ ማርያም እንደተናገሩት ከሆነ በነዚህ ባለፉት ወራት በአማራ ክልል ይህንን የምክክር ምዕራፍ ለማዘጋጀት የተለያዩ ስራዎች ሲከናወኑ ነበር ከወረዳ አንስቶ ከእያንዳንዱ ወረዳዎች አጠቃላይ ባሉት ከ267 ወረዳዎች ማለት ነው። ተወካዮቻቸውን የህብረተሰብ ክፍሎች በነፃነት መርጠው ወደ ዋናው ወደዚህ ምክክር ምዕራፍ ለማድረስ የተለያዩ ርብርቦች ሲደረጉ ነበር። እንግዲህ በተለያዩ የጸጥታ ችግሮች ምክንያት በክልሉ ያለው የአጀንዳ ማሰባሰብ የምክክር ሂደት ዘግይቶ እስካሁን መቆየቱ ይታወቃል። እንግዲህ አሁን ላይ ባለው በአንጻራዊ ሰላም በክልሉ እነዚህ ወረዳዎች ላይ የተሰባሰቡ የህብረተሰብ ተወካዮች በአጀንዳቸውን አጠቃላይ የክልሉና ሀገራዊ አጀንዳዎችን በነገው ዕለት ጀምሮ ውይይት በማድረግ አጀንዳዎችን ያዘጋጃሉ ማለት ነው። እንግዲህ የምክክር መድረክ ምዕራፉ በሰላማዊና በተረጋጋ መልኩ በነጻነት እንዲካሄድ አስፈላጊው ቅድመ ዝግጅት መደረጉን ኮሚሽነር መላኩ ወልደማርያም አስታውቋል። እንግዲህ በዚህ የምክክር ምዕራፍ ላይ አጠቃላይ የሚሳተፉ ከስድስት ሺህ በላይ ተሳታፊዎች ይኖራሉ ተብሏል። እንግዲህ በአጠቃላይ በነዚህ ቀናት በሚኖረው የአጀንዳ ማሰባሰብ ሂደት ላይ የሚሳተፉ ማለት ነው። እንግዲህ የአማራ ክልል የተለያዩ አጀንዳዎችን በሀገር እንደ ሀገርም እንዲሁም ደግሞ በክልል ደረጃ ያሉ አጀንዳዎችን እነዚህ የህብረተሰብ ተወካዮች በነፃነት አቅርበው አጠቃላይ ለዋናው የምክክር መድረክ የሚሆኑ ተሳታፊዎችን መርጠው እንደሚያጠናቅቁ ነው የወጣው መርሃ ግብር የሚያሳየው ማለት ነው እንግዲህ በክልሉ ያለው ታ በተለይ አሁን ላይ ባለው የተረጋጋ ሁኔታ ይህንን የምክክር ምዕራፍ ለማድረግ ትክክለኛ ጊዜ መሆኑን ታምኖበት እንደተደረገ ነው የዋና ኮሚሽነር የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በዛሬ መግለጫ ላይ ያነሱት። ማለት ነው እንግዲህ በአጠቃላይ ዋናው ለሀገር ለወደፊት ዘላቂነትና ለአጠቃላይ መግባባት ለመፍጠር የምክክር መድረክ የሀገራዊ ምክክር ኮሚሽን እየሰራቸው የሚገኙ ስራዎች በዚህ በአማራ ክልልም ቀጥለው ሲደረጉ በክልሉ ያሉ የተለያዩ ሀሳቦችን ጥያቄዎችን በዚህ የምክክር መድረክ ላይ አምጥቶ መወያየት አስፈላጊ እንደሆነ ኮሚሽነር መላኩ አንስተዋል። ማለት ነው እንግዲህ ከሳቸው ጋር መግለጫውን የሰጡት ኮሚሽነር ዮናስ አዳየም በክልሉ አጀንዳ አለኝ፣ ጥያቄ አለኝ የሚሉ አካላት ሁሉ ወደዚህ የምክክር መድረክ በተለያዩ መንገዶች በተለያዩ አማራጮች ተጠቅመው አጀንዳዎቻቸውን መላክ እንደሚችሉ አንስተዋል። በአጠቃላይ በምክክር ሀገርን ለመለወጥ በምክክር ሀገርን ለማሻገር የተጀመረው ጥረት እንዲቀጥልና ዘላቂ የሆነ መፍትሄም ለአጠቃላይ ለቀጣዩም ለመጪውም ትውልድ የምትሆን ሀገርን ለመስራት እንዲያስችል ሁሉም አካላት ሀሳቦቻቸውን አጀንዳቸውን አጀንዳዎቻቸውን ወደዚህ ወደ ምክክር ኮሚሽኑ እንዲያቀርቡ ነው ኮሚሽነር ዮናስ አዳዬም በዚህ የመግለጫ ላይ ያነሱት ማለት ነው። እንግዲህ በአጠቃላይ ስናየው የአገራዊ የምክክር ኮሚሽን በዚህ በአማራ ክልል በሚኖረው ቆይታ አጀንዳዎችን በማሰባሰብ እንዲሁም ደግሞ ለዋናው ለዋናው የምክር መድረክ የሚሆኑ ተሳታፊዎችን መረጣ እንደሚደረግ ነው በዛሬው ዕለት እየተነገረው ማለት ነው። አጠቃላይ አሁን ያሉኝ መረጃዎች ይህንን ይመስላሉ። ወደ አንተ በረከት።